በጉራጌ ዞን በወባ ምክንያት የሰዎች ሕይወት እያለፈ መሆኑ ተገለጸ። በጉራጌ ዞን ቆላማ አካባቢዎች በወባ በሽታ የሰዎች ሕይወት እያለፈ ሲሆን፣ በአንዳንድ አካባቢዎች በሽታው ከቁጥር ውጪ የሆነ መምጣቱ ተገልጿል። በተለይም ለወባ ተጋላጭ በሆነው ጉራጌ ዞን ቸሃ ወረዳ ዳገታ ቀበሌ የተከሰተው የወባ በሽታ ከቁጥር ውጪ በመሆኑም የሰዎች ሕይወት እንዳለፈ ምንጮች ለጀኔን አስረድተዋል። በአካባቢው ሙሉ የቤተሰብ አባላት በበሽታው በመያዛቸው አስተማሚ እየተቸገሩ ነዋሪዎች እንዳሉ የገለጹት ምንጮች ለወባ ህመምተኞች ይደረግ የነበረውን ድጋፍ መቋረጡ ችግሩን አባብሶታል ብለዋል። ዝቅተኛ ገቢ ያላቸው ታማሚዎች የህክምና እርዳታ ባለ ማግኘታቸው ሕይወታቸውን እያጡ እንደሆነና በአጣት ሆስፒታል በአንድ ታካሚ አልጋ ላይ ሁለት ህመምተኞች ለማስተኛት መግደሉን ተገልጿል። በሽታው በወረርሽኝ ሁኔታ እየተስፋፋ በሚገኝባቸው የዞኑ ቆላማ አካባቢዎች ያጋጠማቸው የመድኃኒት እጥረትና የህክምና ማነስ ጉዳይ የዞኑ የሚመለከታቸው አካላት ያሉት ነገር የለም። ክልሉ በበኩል ለወረርሽኙ መስፋት ምክንያት ከጤና ሚኒስቴር የአጎብርና የኬሚካል አቅርቦት በተጠየቀውና በሚያስፈልገው ጊዜ አለመድረሱ ነው ብለዋል። በክልሉ ከሚገኙ 82 ወረዳዎች መካከል 32 ያህሉ የኬሚካል ርጭት እንደተከናወነላቸውና በከፍተኛ ሁኔታ ተገላጭ የሆኑ 18 ወረዳዎች ተለይቶ አጎብር ርጭት እንደተካሄደ የክልሉ ጤና ቢሮ አስታውቋል።